ሰውየው በአይን ይበላና ምክንያቱ ሳይታወቅ ይሞታል። ላሪ በአይን ምክንያት ምክንያቱን ሳናውቁ ሐኪም አተንለት መብት አተንለት የታመምንባቸው በሽታዎች ብዛታቸው ያጣናቸው ኸይሮች ብዛታቸው ከእጃችን የወጡ ኒዕማዎች ብዛታቸው። ሴትየዋ ማግባት ትፈልጋለች፣ ባል ይመጣል፣ ይቋረጣል። እሱ ማግባት ይፈልጋል፣ ይመርጣል፣ ይቋረጣል። ልጅ ይታመማል፣ ሐኪም ቤት ተወስደዋለ መብት የለም። ቤተሰብ ይታመማል ሐኪም ቤት ትወስደዋለህ መብትሄ የለም ታተርፋለ ብር አይጠራቀምም ትሰራለ ግን ምንም ለውጥ አታመጣም መሰበብ ቀድ የኩኑ አልዓይን ወላሁ አዕለም በአይን በብዛት የሚጎዱት አንደኛ ህፃናት በጣም ስለሚያምሩ ስለሚማርኩ ውብ ስለሆኑ ምናምን አደለ ልጅ ሁሌም ማራኪ ነው አንደኛ ህፃናት ሁለተኛ ሴቶች ለምን ተፈጥሮ የሰጣቸው ውበት ስላለ እነዚህ ሁለቱ በብዛት በአይን ይጠቃሉ። በብዛት መቶ ሰዎችን ሰብስበህ ብትቀራ ከመቶ ሰዎች ውስጥ አብዛኛው ሩቃ ስታደርግ የምታገኘው አይን ወይንም ሌላ ነገር የምታገኘው ሴቶች ላይ ነው ሊሆን የሚችለው በብዛት ስለዚህ ሴቶች ሀብት አላህ የሰጣችሁ ሰዎች ንግግራችሁ የሚማርክ ሰው ኒዕማ አላህ የሰጣችሁ ሰዎች በቃ ተሰሚነት ውበት ምናምን አላህ የሰጣችሁ ሰዎች ሁሌ አፍካሩ ሰባሂ ወልመሳ።

ቁራው ደጋግመ ትጠበቃል። ያ ጀማዓ ሰላት ሰግዳችሁ ቁል አውዙ ቢረብል ፈለቅ፣ ቁል አውዙ ቢረብል ናስ አምስት ጊዜ። ማታ ስትተኙ ቁል አውዙ ቢረብል ፈለቅ፣ ቁል አውዙ ቢረብል ናስ። ጠዋት ስትነሱ ቁል አውዙ ቢረብል ፈለቅ፣ ቁል አውዙ ቢረብል ናስ። ለምንድን ነው ቅሩ የተባለው ያ ጀማዓ? ጠንካራ የሆነ ጋሻ ማታ እንዲኖረን ጠንካራ የሆነ መጠበቂያ ቀን እንዲኖረን ነበረ። ግና እንጠቀም፣ እጃችን ላይ መድኃኒቱ አለ። መድኃኒቱ የምንፈልገው ሌላ ጋ ነው ነው ይዛበትን እኹዋን ሌላው ለአይን ሰበብ የሚሆነውን ነገር አንደ አንዱን ብቻ ላንሳ። ብዙ ጊዜ እኛ የሆነ ኒዕማ አላህ በሚሰጠን ጊዜ ላገኘነው ነው ሁሉ እንነግራለን። ነቢዩ ሰለዋቱ ረቢ ወሰላሙ አለይህ ኒዕማችሁን አብዝታችሁ ለሰው አትንገሩ ብለው ከልክለዋል። ኒዕማ አላህ የሰጣችሁን ጸጋ ለሰው ዝም ብላችሁ አታስጡት ብለው ከልክለዋል። ዝም ብሎ የሚያሰጥ አለ ሜዳ ላይ ሚስቴ እንዲናት፣ ባሌ እንዲ ነው፣ ልጄ እንዲናት ልጄ እንዲ ነው፣ ጓደኛዬ ሀብቴ፣ መኪናዬ፣ ንብረቴ ምናምን እያለ ላገኘው ሁላ አላህ የሰጠውን ኒዕማ የሚያሰጣ አለ ሜዳ ላይ ት እነዚያ የሚሰሙህ ሰዎች አይታወቅም፣ ሐሲድ ሊሆኑ ይችላሉ፣ ሊመቀኙህ ይችላሉ፣ አይናቸው ቡዳነት ሊኖረው ይችላል፣ ሳት እነሱ ሳይፈልጉ ሊበሉህ ይችላሉ። ይዘን ደብቁት አሉ ሰለዋቱ ረቢ ወሰላሙሁ አለይህም።

በአንድ በኩል ምን አብዋቢ ዋሂድ በአንድ በር እንዳትገቡ፣ ወድኹሉ ምን አብዋቢን ሙተፈሪቃ ስትገቡ በተለያዩ በሮች ግቡ። አስራ አንዳችሁም አንድ ላይ ግር ብላችሁ እንዳትሄዱ ትበሉብኛላችሁ። አይ ኢዘን ኒዕማዎቻችንን አውጥተን ጋሃድ አናውጣ። ሌላ ፈኢዘ ስትስልቶም ተስሎ በአይን ተበልቶ የሆነ ሰው ታጠብ አንተን ተጠራጥር ያለው አንቺን ተጠራጥር ያለው ከተባለ ለምን ተጠረጠርኩ? አትበል አትበይ። ያንተ ችግር ያንች ችግር አይደለም። ባንተ የተወከለ በአንች የተወከለ ጂኒ ነው፣ ኦር ሴጣን ነው። ያ አንተ አይደለህም አንች አይደለም። ስለዚህ ያ ሰው እንዲህ ከሆነ ታጠብ፣ ከተባልክ ታጠብ። የሚታጠበው ምንድን ነው? ያ ሳህል የተበላ ጊዜ ነቢዩ ረቢዓን ተቆጡትና አሚር ብኑ ረቢዓን ተቆጡትና ታጠብ ነው ያሉት። አጥራፍ የጣቶቹን ጫፍጫፍጮች የእግሮቹን ውዱ አስደረጉት። እንደገና የውስጥ ልብስህን አምጣ አሉት።